ደግሞ ካልሆነ ይዛ አጥፋ ነው። ጥሩ ሀሳብ፣ አብረን እንጠፋለና ምን ችግር አለው? አብረን ስንጠፋ ማዘር ቤት እንከራያለን፣ አንድ ትምህርቴን እንቀጥላለን። ስንፈልግ ከከተማ እንጂ እንደማሁን ላይ እኔም እህቴ ርቃኝ ከእኔ እንድትሄድ ወደዛ ወደ ነበረችበት እንድትመለስ አልፈልግም። ገባ አይደል እንዳትሄድ ስለፈለኩኝ ነው። እኔ ይዘህ አጥፉን፣ ብትወዳት ኑሮ ማለት ነው ብትወዳት ኑሮ ራስህን ማለት ይህን ያክል ከሷ ራስህን ማስበለጥ የለብህም ነበረ። እንደሱ አይደለም። አይ፣ ይዘሽ አጠፋሽ። እንደዛ ከሆነ ከአሁን ጀምሮ ማለት ለሰላምታ እንኳን እጅህን እንደዚህ እንድትዘረጋ አልፈልግም። ፅጌ ጋ ማለት ነው እንዴ? ሰው ሰው እዚ የሚጠፋው አንቺ ብድ ነሽ እንዴ? ያምሻል ሴ ጭንቅላሴን አሰር አትንካት ካሁን ጀምሮ እኮ እንዳትነካት ብያለሁ። የራስህን ውሳኔ መወሰን ትችላለህ። ይብዱናት እንዴት እኔ አንቺም ተስማምተሽ ነው ይዘህ አትጥፋ ነው የምትይው? አዎ ምናልባት ከዚህ በፊት ሰላም ሰላም ሰላም እንዴት እንዴት አላችሁ? የአብሪኮና የጽጌ የኔ ቤተሰቦች ማለት ቀረ በሰው ቤት ስንመጣ በቃ እሺ፣ ደስ ይበላችሁ። የሁላችሁም ቤተሰቦች እንዴት እንዴት አላችሁልን? እኛ እግዚአብሔር ይመስገን ደህና ነን። እናንተም በያላችሁበት በሰላማችሁ ብዙት ይበልልኝ። ያው እንግዲህ ትላንትም ከትላንት ደም ደስ ደስ በሚል ነገር እየመጣንላችሁ ነው። ይገርማችኋል መቀሌ ከተፈጠረው ነገር ጋር ትንሽ እንደው ያመሳሰለ ነው የነዚህ ልጆች አይነት ነገርና በቃ አይቷቸዋል። ትላንትና አብሪኮና ጽጌ የሰሩት ቪዲዮ ነበረ። ያው የጽጌ እናቷ ለአብሪኮ እንዴት እንደዚህ አይነት ነገር ታደርጋለህ አይነት ነገር ብላ ተናግሯለችና ጽጌ ማለት እኔ ብዙ ነገር ተናግሬያለሁ፣ ታውቃላችሁ አብርኩን በጽጌ ምክንያት። ምክንያቱም ከዚህ በፊትም ብዙ ነገር አይታችኋልም እናንተ ለምን እንደሆነም ደግሞ እናንተም ተረርታችሁኛልም ተረዱኛላችሁ። ምክንያቱም እህታችሁ ጓደኛችሁ በቃ ጊዜው ባሉነት ላይ እንደዚህ አይነት ነገር ሲፈጠር ሲሆን ስታዩ እናንተ አትፈልጉትም አይደል?

እኔ እህቴ ብቻ ስለሆነ ሳይሆን በቃ እናንተ ታላቁ ናችሁ፣ ታናሹ ናችሁ። ራሱ ለታላቃችሁ እኮ ብዙ ምክር ትመክራላችሁ። እኔም በሰዓቱ ስመክራት የነበረው እየተሳሳተ መንገድ እንዳትሄድ ወደማይሆን ነገር እንዳትገባ ነበረና እና ያው እንግዲህ ባለፈው ፕራንክ ያደረጉት ነገር ሁላ እንደ ሪል መስሎኝ በጣም ተናድጄ ተቆጥቼ ነበር ሁላ መጥቶ ነበረ። ግን ደግሞ አያ አብሪኮ በዚሁ አጋጣሚ ይሄን ቪዲዮ ስማው። አንዳንድ ጊዜ ፍራንክ ስታደርግ ሊያስገድል ይችላልና ሰቀጠቀጠኩ በደም። አረ ከኔ በላይ ደግሞ ኤፍሬም ጠፈጠፈው እግዚአብሔር ነው ስላችሁ ያን አደዳላ አይደል እናንተ ቦታው ማለት እህታችሁ ምናምን ነገር ስትሆን እንደዚህ ዝም ብላችሁ ልታዩ ትችሉማ። አንቺም ከዚህ በኋላ እንደዚህ አይነት ነገር እንዳታረጊ በኋላ ከዚህ በኋላ ያው ቤታችንንም ለነሱ ትተን ስለማንሄድ፣ ብቻ ለማንኛውም ቤተሰብ ዛሬ የመጣንላችሁ ትላንትና አቢኮና ጽጌ የሰሩትን ቪዲዮ አይታችኋል። ያው የጽጌ እናት ታይቆጣች ተብሎ ነበረ እና እውነቱን ለመናገር የጽጌ እናት እዚህ እንትን ደረጃ ድረስ መድረሳቸውን አልሰማችም። ብትሰማ ነገ ዛሬ አትልም፣ ነይ ተብላ ትመለሳለች ወደ ሀገሯ። ስለዚህ ትምህርቴንስ ተይ እንጂ እኔ ላቀሳስር ብል ማለት ነው ማውራት እችላለሁ እኛ እኔ እሱ ንድትናቀራ የምችልግናእኔ ያው በ አይገርማችሁ እንድትርቄ ስለማልፈልግ እንጂ ማለት ነው፣ ስለምታናደደኝ እንደውም አንዳንዴ ምን አስባለሁ መሰላችሁ ለመላክ ወደ ሀገሯ አስባለሁ። እና ትምህርት እየተማረች አይደለም ብለሽ ማወሻት ትችያለሽ። እውነት እየተማርሽ ግን አይደለም እና የተጨማለቀች ነው። እና እንዴትም ብላችሁ ከአብሪኮ ጋ ትንሽ ለያዩልኝ፣ ትምህርቷን ተመራ እስከምጨርስ ድረስ አይደለም። እኔ አብሪኮ አጋጣሚ ክላስ በኋላ እነ ኤፍሬም ቤት እነሱ ቤት ምናምን ነው የምንገናኘው እንጂ ውጭ ምናምን ቀርተዋል። ካቃጠርኩ እኛ የቀረማ በደንብ ላቃጠር። ለማንኛውም ትናንትና የተፈጠረው ነገር በአጠቃላይ ጽጌ እኔ ሳይሆን ጓደኛዋን ነው አብራት የምትኖረውን ጓደኛዋን ነው ያን ቮይስ ያስላከችው። ና አብሪኮ ሪል አምኖ በጣም ተናዶ ነበረ። የሆነ አሳዝነኛል። እንደ እውነቱ ግን ማለት ነው ቤተሰብ አብሪኮ የሆነ ነገር እያሰበ ይመስለኛል። ብቻ እዚህ ጋ ማውራት አልፈልግም። እንዴት ብዬ ባወራ ምን መፍትሔ ለራሴ አላገኝም ግን አይተሽ ከሆነ እኮ መጨረሻ ላይ እህትሽ ማለት ጓደኛሽ እንደዛ ካለች በኋላ ተናዶ ነበረ አብርኮ። ተተሽ ስቴጅ መጨረሻ ላይ እንግዲህ ቪዲዮን አይተን ነበረ። አይ አይ ፊቱ ማለት ነው እኔ እኔ መስልኩ ጓደኛ ኮስ ሲል ይደስ ይለውም ለዛ ነው አንዴ። ለማንኛውም ፕራንክ ላድርገው ብላ ነበረ እንደዛ ያደረገችውና እኔም ደግሞ በአንድ በኩል ሪል መሰለኝም ማለት ነው ልክ እንደናንተ ቪዲዮን ነው የሚያዩትና ሪል መስሉኝ ተናድጄ ነበር እና ምንድን ነው እና ቢስ አይደለም፣ ፕራንክ ነው እና ፕራንክ ነው ከተባለ ተናዶ ከሚያድር ምን አለበት? አይ ፕራንክ ነው እኔ ብቻ ብቻ ነው ሪል ነገር ሌላ ነገር እንዳያስብ። እንደውም ለነገሩ እናትዬ እኮ መኖር አይጠበቅበትም ላይክ እኔም እናት ነኝ አይደል ስለምቆጣ የሆነ ነገር ባደረገ ቁጥር ስለምቆጣ እኔንም ይፈራል። እና ሰው በዚያ አጋጣሚ እንጠብቀውና ሲመጣ ወይ ይዘሀት ጥፋ አለዋለሁ ወይ ደግሞ ምን ይሻልሃል፣ ወደ ህትዬው መልሰን ወደ እናትዬው እንላካት ወይ ብዬሽ ነው የማማክረውና ይዣት ልጥፋ ምን ይመስልሻል?

እንጀራና ኑሮ ቢያርቃት ከኔ ላይ አምናለ ወንድቀን እህትን እንደማይ አባትና አናቴ አንቺው ነሽ ድጋፊ የአምላኬ ስጦታ እህትዬ ትርፌ

አስበላኝ። አይ አይመስለኝም፣ ግን ከትላንትናው በኋላ የደነገጥክ ነው የምትመስለው። አያ ይሄ ሁሉ ነገር እያደረሰ ያለው እኮ አብረን ባለፈው አብረን እንደም ምናምን እያልክ ተጃጃልከው ነገር ነው። አያ እናትዬው ጋ ቦሬ ቦሬ ደረሰ። እርግጠኛ ነኝ ቪዲዮ እንኳን ባታይ ቦሬ ቦሬ ደረሰና እናትዬው ጋ ደረሰ ገባ። አስበው ደግሞ እናቶች ምናምን ነገር ደግሞ ፕራንክ ነው ምንድን ነው ገለመኔ ማንም አይሰማም ገለመለ የትግርኛው ነገር ነው ተጋብቶብኝ ነው ለማይዘው የመጣ ለማንኛውም፣ ማለት ነው አቢቆ እናትዬ ብቻ ሳይሆን ይህን ነገር እያስጠነቀቀች ያለዎቹ እኔም ጭምር ገባ አይደል ማለት ከዚህ በኋላ ፅጌ ጋር ምንም አይነት ነገር አይኖራችሁ በመጀመሪያ ማለት ነው። ግን እኮ ምን እንትን ነበረሽ? ይሁን በቃ ነው ትጮህ ኖ ገባኝ። አንተ ሁሉም ሰው ይረዳሃል፣ እኔም ምረዳሃለሁ። ግን ቤተሰብ ድረስ እንደዚህ ነገር ደርሶ እናትዮ ጋርም እንደዚህ ነገር ደርሶ እንደዚህ ከተባለ አስበው። ገባ ከሆነ ጊዜ በኋላ እችልሽ ነይ ወደዚህ ዚ ተመለሽ ልትባል ትችላለች። እኔ ደግሞ ሰው ማጣት አልፈልግም፣ ታውቃለህ አይደል በቃ ችግር የለም ምን ግን ከዛ ከጓደኝነት ያለፈ ነገር ኮል ምና ግን ሰው እንዴት ነው ቤተሰብ ያንን አይረዳም? ገባ እድሜያቸው በተለይ እንደዚህ ከፍ ያሉ ሰዎች ምናምን ነገር አረ ይገባኛል። በቃ ችግር የለውም። ብቻ እንደዛ ነው ለለ የፈለኩት። ወይ ደግሞ እኔ እንጃ እኔ ሁለት አማራጭ ይዤ ነው የመጣሁት። እንደ እውነቱ ከሆነ የሁለተኛን አማራጭ ቀስ ቢሄንም ነገር አሁን አልነገርም፣ ግን አንተ ለእናትየው የምትመልስላት መልስ አለ ማለት ትናንትና እንደዛ ዋለች ነገር። አዎ ምንድን ነው የሚባለው? እሺ እኔ ግራ ገባኝ። የእናቷን ትእዛዝ ደግሞ ማክበር አለብን። ሂጂማ ብልሀል ግን አንተ ከዛ በኋላ ሂጂ ከተባለች በኋላ ውስጥ ላይ ያለው ስሜት እኮ ንደዛ ከሆነ እናትየው ሀሳቡን የምትቀይርበት ነገር ለምን ለማድረግ አልሞከርክም? ምን አሁን ነገር ራስ ምን መላይት ምናምን ነገር ሳይሆ ጓደኛ ማሾቹ ተለያዩ ምንም ማለት ሙሉ ለሙሉ አትገናኙ ማለት ይከብዳል አይደል? ግን ደግሞ አንተ ለራስ ለእናትዬው የምትመልስላት ምንም አይነት መፍትሄን፣ መልስም ከሌለ እኔ የእሷን ሀሳብ ልደግፍ እችላለሁ። ገባ? በቃ አሁን እኔ ማለት እናትዬውን ልደግፍም እኔ ምን ቢሆን ኖርማል ነው፣ ብቻ የፕራንክ ነው፣ እንዲህ እንዲህ ነው፣ ሌላ ነገር አይደለም ሲጀምር ከዛ እኮ ፕራንክ ነው ብትል እኮ ነው፣ ምንም ነገር የለም ትለኛለች እኮ። ስልኩ የምር የእናቴ ስልክ ነው። እሱ የእናቴ ስልክ አይደለም፣ አሳቻታለሁ እኮ። ከእናቴ ውጪ እንደዚህ ብሎ ሊናገር የሚችል ሰው አለ? የእናቴ አይደለም፣ እሱ የሌላ ሰው ነው። በሌላ ሰው ስልክ ልካ ሊሆን ይችላል። ስለታ የእናቴ ስልክ አቆም የእናቴ ስልክ አይደለም። ችግር የለውም። እሺ እናቴ እሺ፣ ድምጽ ነው እንዴ እናቴ ድምጽ፣ በደንብ አርጊ ነው ወይ። ደግሞ እኔ አሪፍ ሐሳብ አለኝ ማለት፣ አንተ ልትቀበለውም ላትቀበለውም ትችላለህ። ጓደኛሞች ሁናችሁም ደግሞ እንደዚህ አይነት ነገር መድረስ ለአንተ ሊፈብድ ይችላል ግን ደግሞ ያው ጸጌ ከእኔ እንድትርቅም ፈልጊ ሳይሆን አንተ ጋር ሆና ትምህርቷ መቀጠል ትችላለች። ይችላል እ ማለት ጓደኛሞቹ ናችሁ። ትምህርታችሁ ትምህርቷ መቀጠል ትችላለች። ቻ ይሆነ ማለት ምሮዩ ምንም ብንራራቅ ይሻል እንጂ እኔ እሺ፣ እኔ ሁለት አማራጭ ላቅርብልህ። አንደኛ ለእናትዬው መመለስ ያለብህን መልስ ትመልስላታለህ፣ ደግሞ ካልሆነ ይዘህ አጥፋ።

በማድረግብህ ነገር እንዳትጸጸፍ ምናምን እኮ ነው። እና እኮ ማለት አንተ የምትፈራው ለራስህ ነው እንዴ? ለራስህ ነው የምትፈራው። አንድ ብትወዳት ኖሮ ማለት ነው፣ ብትወዳት ኑሮ ራስህን፣ ማለት ይሄን ያክል ከሷ ራስህን ማስበለጥ የለብህም ነበር። እንደሱ አይደለም። እንደዚህ ወጣ ብለን እዛ አጥፋ እያልሽ ያለሽው እና ምን ችግር አለው? እንጠፋለን። እና ምን ችግር አለው አይደል? እንጠፋለን። ጓደኝነታችሁንም የሆነ ነገር ማለት አዲስ አበባ መኖር አዲስ አበባ ቤት ነው። አሁን ማለት ነው አንድ ነገር ልረዳማ። በቃ እኔ ወደ መቀሌ ልመለስ፣ እንደዛ ነው የምትፈልገው? እንደዛማ አትመለሽም። ግን እኮ በቃ እንደዛ ከሆነ እናትዬው ያንን እርምጃ ወይ ወደ መቀሌ ልሂድ ወይ ካንተ ጋር ልሁን። አንድ ምራጥ ማደርገውን ነገር አታውቅም። ወስድብህን እርምጃ አለችው እኮ እሷን ካንተ ለማራቅ ነው። እኔ ደግሞ መቀሌ ከሄድኩኝ ትምህርት ቤት ሁኜ ይማራለሁ

ለሰላምታ እንኳን እጅን እንደዚህ እንድትዘረጋ አልፈልግ

ጥሩ ሀሳብ ነው። በጣም ውድ ነው። ይሉስ አይመስልሽም? ከሆነ ከአሁን ጀምሮ ተለያይ። እኔ ባላገኛት ከመጣፋ ነው። አሁን ይዞ መጥፋት ያሳስራሉ። አላገኛት ብትከስስ

ምናልባት ከዚህ በፊት እየከለከልኩ ሊሆን ይችላል። ከእሷ ጋር እንዳትገናኝ ከእሷ ጋር እንደዚህ እንዳትሆን እያልኩኝ ከልክዬ ነበረ። አድር ግን ደግሞ አሁን ላይ እኔም እህቴ ርቃኝ ከኔ እንድትሄድ ወደዛ ወደ ነበረችበት እንድትመለስ አልፈልግም። እኔ አጠገቤ ጋር ስላለች ብዙ ነገር ቀሉልኛል። ማውራው ሰው አለኝ። ማውራው ላይ እንደ ሴት ጓደኛ እንደ እህት አለኝ። ገባደን እንዳትሄድ ስለፈለግኩኝ ነው እኔ ይዛ አጥፋ አልኩት እንጂ ይዛ አጥፋ የሚለውንም አማራጭ ፈልጌ አደለም።

መቀሌ ከሄድኩኝ ትምህርቴ የሚቋረጥብኛል። እሺ በቃ ከአንተ ጋር ሁኜ ትምህርቴ ነው። እሺ ተያይዘን ጠፋን እንበል፣ ምንድን ነው ሰው ቢኖር እኔ ነበርኩኝ ነው። ችግር የለውም በቃ፣ አብራችሁ እንደዚህ ነው።

አጂና አንድ ነገር እ የሆነ ነገር አለ እዚህ። በጣም ግን እያሳዘናል። እሷ ናት ማለት እንጂ እየተለማመጠች የምትቀጥሉት በጓደኝነትም ቢሆን እንደዛ አይደለም እየሆነ። አረ ጥሩ ልጅ ነበር። ምንድን ነው ተቀየር? መጥፋት። የሚበላ ሰው ነው ያስፈራ። ድምጽ ነው። ለማንኛውም እንኳን ካሜራ ይዘን መጣ፣ እንኳን ልብህንን አሳያለን በደንብ አድርገን። ምንም ማጠፎ ነገር ችግር የለውም።

እሺ ተረጋጊ። እናትሽ እኮ አይደለም እንደሚባለው። ቆይ ላስረዳህ፣ ተረጋጊ። ሲጀመሪች እንዴት ነው የተስማማሽው? አልገባኝም። ግን ምን የሚያስቀል ማለት ነው? ለማንኛውም ያው እንትን ነው ያወራችው። ማዘር እያልነበረች እና እራሳችን የፈጠርነው ነው።